ም ቪዲዮ ተመልከቱት። በክርስቶስ መስቀል ይዘባበቱ የሚያሳይ ቪዲዮ ነው። ተመልከቱት። እጅግ የሚያሳዝን ነገር ነው። እነሱ የማያርፉ ፍርዱንም በቅርብ እያዩት ነው ያሉት። በማይናማርና በታይላንድ ምንድነው እየተፈጠረ የሚገኘው በጣም አሳዛኝ ሁኔታ ላይ ነው ያሉት ተመልከቱት ቪዲዮን ኤፍሬም የፈለጉትን ፖለቲካ መስራት ይችላሉ እዚህ ጋር እኔ ግን ያዳምጡ እንዲያዳምጡ ይፈልጋሉ ጦር መሳሪያ የያዘ የመንግስት ወታደር ወቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው እሱ የሸላ ነው ብይ ነኝ ይብላል እኔ የብርቱካን ነው ብይ ነኝ እኔ ነው ማጅቡኝ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምትቆያችሁ፣ እኔ አለሁ እግዚአብሔር ይመስገን በያላችሁ በሰላም ክርስቶስ ይብዛልኝ። ተወዳችሁ የንቆሃን ሚዲያ ቤተሰቦች ሰሞኑን እጅግ መነጋገሪያ የሆነው የታቦተ ጽዮን ጉዳይ ነው። እኛ ኦርቶዶክሳውያን የት እንዳለ እናውቃለን። ነገር ግን ሲኤአይ አሁን ባወጣው መረጃ ታቦተ ጽዮን የት እንደሚገኝ ፐብሊክ አድርጓል አብረን የምና ይሆናል። በተጨማሪ በማይናማር ታይላንድ አካባቢ ላይ ከባድ የመሬት መንቀጥቀጥ ተከስቷል። ብዙ ህንፃዎች ተደርምሰዋል። እነሱም አያርፉም። የእግዚአብሔር ፍርድን በፍጥነት እያዩት ነው። ይህ የሚታዩት በክርስቶስ መስቀል ሲዘባበቱ የሚያሳይ ቪዲዮ ነው። በቅርብ ጊዜ ነው ቫይረል የወጣው ይህ ቪዲዮ ና እግዚአብሔርን ፍርዱን በፍጥነት እያሳየ ነው ያለው። ወደ ትናንት ወደ ኦርቶዶክስ ቤተክርስቲያን የመጣ አንድ ወንድማችን በአደባባይ አባቶቻችንን ሲዘልፋየውና እጅግ በት ለማንኛውም እጅግ ሰፋ ያሉ ቪዲዮዎች አሉ፣ አብረን የምናያቸው ይሆናል። ሁላችሁም የዛሬ ቪዲዮ ከምንጊዜም በላይ ጉልበት ስጡት፣ ላይክ አድርጉት። ወደ ቪዲዮ ከሄዳችን በፊት ግን የዕለቱን አስተምሮ በትንሽ እናደምጥና የዛሬውን ፕሮግራም የምንጀምር ይሆናል። አንድ አጠራጠር ያሉ ቪዲዮዎች ናቸው፣ ተከታትለን እንመለስ። እንዲህ ሁላችሁም እንደምትመለከቱ ይህ ብላቴና እንዲህ በክራንች መጣ፣ ክራንቹን አስጥላ በእግሩ እንዲራመድ ሆነ። ያጠረው እግሩ ረዘመለት፣ የተሰበረው እግሩ ተጠገነለት። የእናንተንም የልብ ስብራት ድንግል ማርያም ትጠግንላችሁ። የእናንተንም ሐዘን ድንግል ማርያም ታስረሳችሁ። በየቦታው በሐዘን ውስጥ ያላችሁ፣ በበሽታ የምትቃትቱ ምንጣፍ አንጥፋችሁ በየመንገዱ በኩላሊት በሽታ ተይዛችሁ የምታለቅሱ እህት ወንድሞቼ፣ አባት እናቶቼ ኑ ያለ ትራንስፖርት ጻድቃኔ ማርያም በአዲስ አበባ ብቸኛዋ ተፈውሳችኋል። ብዙ ሰዎች በዚህ ቦታ መጥተው ከኤች አይቪ ተፈውሰዋል። ብዙ ቦታ ከእርቀት መጥተው ከካንሰር ተፈውሰዋል። ብዙ ሰዎች በዚህ ቦታ አዝነው መጥተው ተጽናንተው ተመልሰዋል። ደግሞም ብዙዎቹ ጧት ነግረዋት ማታ መልስ ሰጥታቸው ኩኬልሽ ይሏታል። ስለዚህ ፈጥና ደራሽ ድንግል ማርያም ዛሬም ከተዋሕዶ ልጆች ጋር ናት። ስለዚህ ሳትጠራጠሩ አምናችሁ ኑ። ከችግራችሁ፣ ከሐዘናችሁ፣ ከጭንቀታችሁ ትላቀቃላችሁ። አሜን። አባታችን ቃሊዮት ያሰማልን። ሁላችሁም ኮመንት ላይ የገባችሁ አሜን አሜን በሉ። ሰላም ለእናንተ የዩኒኒት ተወዳጆች፣ እንዴት አላችሁ ልኝ። የጌታችን የሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ የጌታ ጾም ስድስተኛው እሑድ ላይ ያለ ነው። ይህም ገብርሄር ነው። ገብርሄር ማለት መልካም አገልጋይ ነው። የማቴዎስ ወንጌል ምዕራፍ ሃያ አምስት ላይ የተነገረ አንድ ምሳሌ አለ በጌታችን በክርስቶስ ኢየሱስ እና እሱን ይዘን ነው ይህን ነገር የምናስበው። ምንድን ነው ያ ምሳሌ? አንድ ጌታ አለ እና ያ ጌታ ደግሞ ሶስት ባሪያዎች ወይም አገልጋዮች አሉት ለእነዚህ ለሶስቱ ባሪያዎች የተለያየ መክሊት ይሰጣቸዋል። ለአንደኛው አምስት መክሊት፣ ለሌላኛው ሁለት፣ ለሌላኛው አንድ ይሰጣቸውና ይሄዳል። ተመልሶ ሲመጣ በአመቱ ትርፍን ይጠብቃል። ከነዛ ባሪያዎች ወይም ከአገልጋዮቹ እና አምስት መክሊት የተቀበለው ያ ባሪያ ሌላ አምስት አትርፉ ይሰጣል። ሁለት መክሊት የተቀበለው ሌላ ሁለት መክሊት ይሰጣል። አንድ መክሊት የተቀበለው ግን ሌላ አንድ አይደለም የሰጠው። ያችኑ አንዷን ብቻ ደብቆ ከዛ በኋላ ሲመጣ ይኸው አንዷ ብሎ ይሰጣል። እና ሁለቱ ተመሰገኑ። አምስት መክሊት ያተረፈው እና ሁለት መክሊት ያተረፈው ሲመሰገኑ፣ አንዷን መክሊት ተቀብሎ ምንም ሳያተርፍባት ዝም ብሎ ያችኑ ብቻ አንስቶ የሰጠው ግን እርሱ ግን ምንድነው ጥርስ ማፋጨት ወዳለበት ወደዛ ሲባረር እናየዋለን ማለት ነው። ምንድን ነው የእግዚአብሔር ጸጋ ለሁላችን ተሰጥቷል። እንግዲህ አሁን ይሄ ከአገልጋዮች አንጻር ብቻ ሳይሆን ለእያንዳንዳችን አሁን በመንፈሳዊ ሕይወታችን ውስጥም የተቀበልነው የእግዚአብሔር ጸጋ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ብሎ የሚናገሩት ቲቶ ምዕራፍ ለቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና አለማዊ ምኞትን የሚያስክድ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እነርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዴት መኖር እንደሚገባን ያስተምረናል፣ ብሎ ይናገራልና የተቀበልነውን ጸጋ ምንድነው ይዘን በዛ ጸጋ በመንፈሳዊ ሕይወታችን ፍሬን አፍርተን መኖር አለብን ነው። ሰላሳም ስልሳም መቶ ግዴታ መቶ በአንድ አፉ እኮ አይባልም ግዴታ ስልሳም አይደለም እንደው ሰላሳ ማለትም በጥቂቱ በጥቂቱ ስናፈራ ከጸጋው የተነሳ ማለት ነው በራሳችን አደለም እሱ ጥቂቱንም ከተቀበልነው ጸጋ የተነሳ በጥቂቱ ስናፈራ በብዙ ደሞ እንድናፈራ እያጠራን እየሾመን ይሄዳል ነው ልክ የዮሐንስ ወንጌል መራፍ 15 ላይ እንደተናገረው ምንድነው ፍሬ የሚያፈራውንም አብዝቶ እንዲያፈራ ያጠሯል ይሌለ እግዚአብሔር ከኛ ትንሽ ነገር ነው የሚፈልገው ትንሽ ነገር ስናፈራ በብዙ እንድናፈራ እያጠራን በብዙ ነገር እንድናፈራ እያጠራን ከፍ ከፍ ያደርገናል በጥቂቱ ስንታመን በብዙ ይሾመናል ማለት ነው በጥቂቱ ታምናህልና በብዙ ሾመሃለሁ ነው ያላቸው፣ እነዛን አምስት መክሊትና ሁለት መክሊት አትርፎ የመጡትን። ስለዛኛንም እግዚአብሔር አምላካችን በተቀበልነው ጸጋ ተጠቅመን በመንፈሳዊ ህይወታችን በጥቂቱ ስናፈራ በብዙ እየሾመን በብዙ እየሾመን በብዙ እየሾመን እያሳደገን ይሄዳል። የተቀበልናት ጥቂት ነገር በትኖር በእሷ እንታምን እግዚአብሔር ደግሞ ብዙ ነገር ይሰጠንና በብዙ ደግሞ ይሾመናል። እና እንደዛ ነው። መልካም የጌታ ቀን ለወንድማችን አክሊል ቃልዮት ያሰማልን። ሁላችሁም እንደምታውቁት የአብይ ጾም ከያዝን ስድስተኛ ሳምንት ሆነ። የስድስተኛ ሳምንት ገብርሄር በመባል ይጠራል ማለት ነው። እሱም ቸር አገልጋይ፣ መልካም አገልጋይ እንደማለት ነው። እስኪ አንድ አጠር ያለ ዝማሪ ልጋብዛችሁና ወደ መረጃችን እንሄዳለን። ቸር አገልጋይ ማነው በንጉስ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቸራ አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ለወንድሞቻችን ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማልን። ከዚህ በመቀጠል የምንሄደው በጌታችን በመታይታችን በኢየሱስ ክርስቶስ መስቀል ላይ ሲዘባበት የሚያሳይ ቪዲዮ ወጥቷልና ይህ ቪዲዮ እጅግ መነጋገሪያ ሆኗል፣ ቫይረልም ወጥቷል። ቪዲዮን ካያችሁ በኋላ የራሳችሁን ሀሳብ ኮመንት ላይ የምታስቀምጡልኝ ይሆናል። እግዚአብሔር ግን ሳይዘገይ ፍርዱን ፈርዶባቸዋል ብዬ አስባለሁኝ። ወደ ቪዲዮ እንሄዳለን አሁን ነው።

እንግዲህ ነው የሚያደርጉትን ና ይቅር በሏቸው ብሏል ጌታችን ኢየሱስ ክርስቶስ። እንግዲህ በመጨረሻ ዘመን መስቀል እንደሚጠላ በመስቀሉ ላይ ጥላቶች እንደሚነሱ እየተጻፈ ነገር ስለሆነ ምንም ማድረግ አይቻልም። ልቦናቸውን ይስጣቸው ከማሉት ሌላ ምንም ለላልፈልግም ወደ ማይናማር ወስዳቸዋለሁ። ይቀጥታ አሁን በማይናማር እና በታይላንድ ምንድን ነው እየተፈጠረ የሚገኘው? በጣም አሳዛኝ ሁኔታ ላይ ነው ያሉት። ተመልከቱት ቪዲዮን ሰባት ነጥብ ሰባት ገሪቷን ድምጥ ማጧን እያጠፋት ይገኛል። ከማይናማር አልፎ ታይላንድ ባንኮክ ድረስ ተሰምቷል። ተመልከቷቸው ህንፃዎች እንደ ጉድ እየፈራረሱ ነው። ቤቶች ፍንቅልቅላቸው ወጥቷል። ከ1600 በላይ ዜጎቿን በዚህ የመሬት መንቀጥቀጥ እስካሁን አጥታለች። ሶስተኛ ቀኑን ባስቆጠረው ይህ የመሬት መንቀጥቀጥም የሰዎችን ህይወት ለማትረፍ ሲባል የዓለም ሀገራት በርከት ያሉ የነፍስ አድን ሰራተኞችን ወደ ቦታው እየላኩ ይገኛሉ። እንደሚታወቀው ደግሞ በታይላንድና በማይናማር የሚኖሩ በጣም ብዙ ኢትዮጵያውያን ዜጎች አሉ። ለእነሱ እንግዲህ ፈጣሪ ሰላሙን እንዲያወርድላቸውና በህይወት እንዲተርፉ ልንጸልይላቸው መልካም ነው። ሁሉን ልንመኝላቸው ይገባልላለሁ። ስለዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት መረጃዎችን በቀጣይም ለማግኘት ፍሬፓን ፎሎ ማድረግ እንዳትረሱ። እጅግ በጣም ከባድ የተባለ የመሬት መንቀጥቀጥ ተከስቷል። እስከ ሰባት ነጥብ ሰባት ማግኒቲዩድ የሚደርስም የመሬት መንቀጥቀጥ ሲከሰት በርካታ ህንፃዎች ተደርምሰዋል። ቪዲዮ ላሳያችሁም። ይህ የሆነው ታዲያ በርካታ ኢትዮጵያውያን በሚኖሩባት ማይናማር እንደዚሁም ደግሞ በታይላንድ አካባቢ ነው። ዜጎች ታዲያ ከባድ የተባለ ጭንቀት ውስጥ ይገኛሉ። በጣም ከባድ ነው፣ የምንሄድበት ጠፍቶናል፣ መሬት ተሰልቅጣም ልትውጠን ነው ሲሉ ተደምጠዋል። እጅግ በጣም ያሳዝናል። በማይናማር ታይላንድ የተፈጠረው እንግዲህ እንዳያችሁት ነው ከባድ የመሬት መንቀጥቀጥ ተከስቷል። ብዙ ህንፃዎች እንደፈራረሱና የብዙ ህይወቶች የብዙ ሰው ህይወቶች እንዳለፈ ተሰምቷል ማለት ነው። እንግዲህ የነ እያየን ደግሞ እኛ ዝም ብለን ቁጭ ካልን በእውነት እጅግ የሚያሳዝን ነገር ነው። ሁላችንም ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጠጋ ብለን ልንጸልይ ይገባል። ንስሐ ካልገባ ንስሐ ልንገባ ይገባል ብዬ አስባለሁ። ይህ በቅርቡ እያየን ያለ ነው። እኛ ጋም ቀን በቀን እየተፈጠረ ያለ ክስተት ነው። መቼ ይህ ነገር ይፈጠር ልናውቅ ስለማንችል ሁላችንም በጸሎት ልንተጋ ይገባል ብዬ አስባለሁ። ከዚህ በመቀጠል የምንሄደው ወደ ታቦተ ጽዮን ጉዳይ እናልፋለን ተከታተሉ። ሲአይ እንግዲህ ደ አርክ ኦፍ ደ ኮቨነንት ወይም ደግሞ ታቦተ ጽዮንን አግኝቻታለ ብሎ እንግዲህ በዚህ ሰዓት ላይ ፐብሊክ አድርጓል እና ይሄ ደግሞ በጣም ለዘመናት ሲፈለግ አለማችን ላይ ያሉ በተለይ ደግሞ አውሮፓውያን ለዘመናት ሲፈልጉት የነበረው ታቦተ ጽዮን ነው እና ይሄኛውን ደግሞ አግኝቻለሁ ነው የሚለው። እና ይሄ ደግሞ ለየት የሚያደርገው ምን መሰላችሁ? አጠቃላይ ታቦተ ጽዮኑ እንግዲህ በወርቅ ነው የተለበጠው ማለት ነው እና ወር በወርቅ ነው የተሸፈነው፣ ወርቅ ነው ማለት ነው። ከዛም አልፎ ደግሞ እንግዲህ በታቦተ ጽዮኑ ውስጥ ማለት ነው፣ ምን ይገኛል? የሙሴ አስርቱ ትእዛዛት የመጀመሪያው ኦሪጂናሉ ሙሴ ለእስራኤል ሕዝብ የሰጣቸውን ክርስቶስ ያስጻፈውን አስርቱ ትእዛዛት አለ አይደለ፣ በውስጡ ይገኛልና በጣም ለብዙ ዘመናት ሲፈለግ የነበረውን ሲያየም እንግዲህ እየሰራውበት ነው ሲል ቆይቶ እንግዲህ በስተመጫሻም አሁን ትራምፕ ከመጣ በኋላ ታቦተ ታቦተ ጽዮን የት እንደሚገኝ ፐብሊክ አድርገውታል። ከዛም አልፎ ደግሞ የሚገርማችሁ የት መሰላችሁ የሚገኘው ኢትዮጵያ ነው የሚገኘው ብለው ነው እንግዲህ በዚህ ሰዓት ላይ ኮንክሉድ አድርገው ይፋ ያደረጉትና በዚህ ጉዳይ ምን ትላላችሁ? ሀሳብ አስቴታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመችል እንኳን ደስ አላችሁ ለማለት ነው እንግዲህ ይህ ደስታ የሚገባችሁ ሰዎች በገዛ ሀገራችሁ ታሪክ የምታፍሩ በትውልዱ ላይ ልዩነት የምትፈጥሩ በየቀኑ መከራን ስቃይን እንዲስፋፋ የውስጥ ኮሎኒያሊዝም እንዲኖር በየክልል ባንዲራ ጨርቅ ውስጥ ከታችሁን በየቀኑ እንድንሞት የሰራችሁ ፕሮፌሰር ነቢያዎች እና የታሪክ ባለሙያንን የምትሉ ሰዎች እንኳን እንድሰራችሁ ለማለት ነው። ዛሬ እንግዲህ እናንተ የታሪክ አተላዎችና የማንነት ቀውስ ያለባችሁ ኢትዮጵያ ተብላ ስትጠራ ይህ አህዳዊ ስርዓት ነው የቀድሞ ስርዓት ናፋቂ ምናምን ጽንፈኛ የምትሉ ሰዎች እና የዛሬ ሁለት ዓመት እንደዚህ ብዬ የምነሳው የዛሬ ሁለት ዓመት አንድ ፕሮፌሰር ነ ኢንተርቪው ሲደረግ ሰምቼው ያንን የሰማሁትን ኢንተርቪው ዛሬ ላይ ሳይው ገርሞኝ ነው። ዛሬ ላይ በአውሮፓ በኩል ስሰማው ማለት ነው፣ በሲአይኤ በኩል ታቦተ ጽዮን እኛ ነው ያለች አለ አውሮፓ። እና እናንተ ታቦተ ጽዮን እዚህ የለችም፣ ንግሥተ ሳባ ከኢትዮጵያ ተነስታ ወደ ንጉሥ ሰሎሞን አልሄደችም፣ ቀዳማዊ ምኒልክ የሚባል ኤግዚስት አላደረገም ስትሉ የነበራችሁ ሰዎች እንኳን ደስ አላችሁ ለማለት ነው። መቼ ነው ደግሞ ስለ ግማደ መስቀሉ ዓለም ሪሰርች የሚሰራው? እኛ ኢትዮጵያኖች አይገርማችሁም ግን እንዴት እንደታደል። አሁን ታቦተ ጽዮን ኢትዮጵያ ውስጥ መኖሯ መባረክ እንደሆነ ሁሉ ከዛ አልፎ ደግሞ ነው ምላችሁ ያችን ቅድስት ሀገር፣ ለቅድስተ ቅዱሳን ድንግል ማርያም ወላዲታ አምላክ ሰጥቷታል። አምላካችን መድኃኒታችን ኢየሱስ ክርስቶስ በጣም ከማፍቀሩ የተነሳ እኔን እናንተን ዓለም ማወራ አሁን በእኔ እናንተ አእምሮ እያሰብክ የምትሰማኝ ከሆነ እኔን ከመሳደብ ምንም ሊያግድ የሚችል ነገር የለም። እሳቢያችን በዚህ ልክ ስለሆነ ማለት ነው። የኔ እናንተ አባቶች ከአውሮፓውያኖቹ ጋር ተስማምተው እኔ እናንተ እንደ ካናዳውያንና እንደ አሜሪካውያን መኖር እንችል ነበረ፣ ያን ማድረግ ይችሉ ነበር። የኔ እናንተ አባቶች አልፈለጉትም። እኔ እናንተ በህገ እግዚአብሔር ነው የምንመላለሰው። እኛ በጣም ዩኒኮች ነን። አሁን ደግሞ በፕሮቴስታንቱ በኩል ኢትዮጵያ የውስጥ ኮሎኒያሊዝም እንዲስፋፋባትና አውሮፓን እንድንመስል እየተሰራብን ያለው ፋክቶ ይህ ነው። ያን ደግሞ የሚቃወመው ሰሜኑ ይባላል። ያ ፕሮፌሰር ይህ የሰሜኖች የፈጠራ ታሪክ ነው ያለው ማለት ነው። የቤተ ክርስቲያኗ የጀርባ አጥንት ስለሆነ ሰሜኑ፣ ይህን ተመልክተህ ከልብህ ተጸጽተህ፣ ከራስ ጋር ታርቀህ፣ ፖለቲካውን ለማስተካከል የማትሰራ ከሆነ ምን አደረግነህ ግን፣ እኔን የመሰለ ልጅ አንተን የመሰለ ልጅ መኖር እየፈለገ በየቀኑ የሚሞተው በአንተ ንግግር፣ በዚህ በምላስህ በዚች በምላስህ ማለት ነው። በእግዚአብሔር ፊት ስትቆም ትጠየቅበታለህ። በዛ ማለት በዚህ እናንተ የታሪክ አተላዎች ስለ ግማደ መስቀሉም ዓለም እንዲሰራ ሪሰርች እንድትጠይቁ ለማለት ነው። እኛ ኦርቶዶክሳውያን በተለይ ስናገር ይገባችኋል። ታቦተ ጽዮንን ከመቀበላችን ባሻገር ደግሞ ከዛ አልፎ ራሷን ድንግል ማርያም፣ ቅድስተ ቅዱሳን፣ ወላዲተ አምላክ ንጽሄተ ንጽዋንን ተቀብለናል። እንኳን ደስ አላችሁ። ንጽሄተ ንጽዋንን በጽሄት ብሎ መጥራት የማይችል ዓለም ባለበት ሁናቴ ውስጥ እኔ እናንተ እኔ እናንተ ስን ጠራት ውላለን በየቀኑ። እንኳን ደስ አላችሁ። አንተ ኮ እየከፋ ነው የሚሆነው። ይህን ቪዲዮ ለእኛ ለኦርቶዶክሳውያን ሳይሆን የለም ብለው ለሚያስቡት አድርስልኝ ማለት ወዳለን። እንግዲህ ከዚህ በመቀጠል የምንሄደው ይህ ወንድማችን ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ቤተ እምነት ቅርብ ጊዜ የመጣ ወንድማችን ነው። ነገር ግን አሁን በዚህ ሰዓት አባቶቻችንን ከፍ ዝቅ ሲያደርጋቸው አየሁና እጅግ አዘንኩበት። እውነት እላችኋለሁኝ ሁላችሁም ታቁታላችሁ፣ ሁላችሁም ታቁታላችሁ ብዬ አስባለሁኝ። ግን እየተናገረ ያለበት ንግግር እጅግ ትልቅ የስህተት ነው። አግባብ አይደለም። እስኪ ሁላችሁም ስሙና የራሳችሁን ሀሳብ ኮመንት ላይ የምታስቀምጡልኝ ይሆናል። እንግዲህ ካህናቶችን በዚህ መልኩ መዝለፍ ምን ማለት ነው? እኔ አልገባኝም። እስኪ ለማንኛውም የራሳችሁን ሀሳብ ኮመንት ላይ የምታስቀምጡልኝ ይሆናል። ተከታተሉት፣ ቪዲዮ ነው አወራዱ። ቀሲስ ሰረቤት አስጨርሱኛ መጀመሪያ የጀመርኩትን ልጨርስ። አንድ ጊዜ እስኪ አዳምጡኝ። ቀሲስ አሁን እርሶ የገቡበት ቤት ገስት፣ የገቡበት ቤት ገስት እኔ ስትሰደብበት የነበረው ይኸው እኔ ከኦርቶዶክሳዊነት ዛሬ አቁሜያለሁ ብላ ላይፍ ገብታለች። ይሄ ሁሉ እቺ ልጅ ቤት ነው እኔ ሄጄ የተጠመኩት። እሷ ግን ላይፍ ገብታ ግን ከዚህ በኋላ ኦርቶዶክስ አይደለውም ፎቶዬን አትለጥፉ ብላ ላይፍ ገብታለች። እሺ ልመልስልኝ፣ እንደዚህ ያለች ልጅን ቆይ ቆይ ያዳምጡኝ። አንድ ጊዜ ያዳምጡኝ። መምህር ኤፍሬም የፈለጉትን ፖለቲካ መስራት ይችላሉ እዚህ ጋር። እኔ ግን ያዳምጡኝ፣ እንዲያዳምጡ ይፈልጋሉ። እቺ ልጅ ከኦርቶዶክሳዊነቴ ላይ አቁም ያለው ስትል እርሶ የዘሩት ዘር ሄደው ገብተው አስተማርኩ የሚሉት ቤት ላይ አስተማርኩ የሚሉት ቤት ላይ ሰው ሰብስበው እንደዚች አይነት ምስኪን ሴትን ፎቶዋ ተዘቅዝቆ ሲሰደብ እንደኔ አይነቱ ደግሞ ወጠጤ ደግሞ የልጅናትን አገባ ተብሎ ስሰደብ፣ እች ዛሬ ከኦርቶዶክሳዊነት አቆምኩኝ እያለች ነው። እኔ ምን አገባኝ ስለሷ ነው የሚሉት? ቀሲስ መምህር ምን አይነት መረዳት ቢኖሩ ነው ይሄ መጽሐፍ ቅዱሳዊ መረዳቱን አውዱን አገኘውት ብለው የራሱትን ፖለቲካ የሚሰሩት? እስኪ ያስረዱኝ። እሺ፣ አዳምጥ እንዳትገባ ጣልቃ እንዳትገባ። አሁን ይውል አንተ የማታዳምጥ ከሆነ ሌሎቹን ለምን አያዳምጡ ማለት አትችልም። አዳምጠኝና ሞግተኝ። ዝም ብላ አዳምጠኝ፣ ጣልቃ እንዳትገቡብኝ። ኦኬ። አንደኛ ደጋግሜ ነው የምናገረው ያንተን እናትም ይሁን አንተንም ይሁን ለጥፈው የተሳደቡ ሰዎች ካሉ ነውር ነው ብልግና ነው። እኔን የሚደግፉኝም የእናቴም ልጅ ይሁን የሚሳደብ ሰው ካለ እኔ አላውቀውም። ኦኬ። ነገር ግን ችግሩ አለ፣ ግሩፕ አለ፣ በሁለት በኩል ተዋድኖ አንዱን አንዱን የሚያደማ አለ። ኦኬ፣ ምንድን ነው መፍትሄው? ምን ይሉናል ካልከኝ አዳምጠኝን አሰማኝ ስሜን ስተራ ነው የገባው። አዳምጠኝ አሁንም አስጨርሰኝ። አዳምጠኝ እነግርሃለሁ እኮ ስሜን እየጠራ ራስህ ቀሲስ ጥሩ እያደረጉ አይደለም፣ መልካም እያደረጉ አይደለም ስትለኝ ነበር። አንተ ራስህ ላይብ ላይ ከፍተው ግሩፕን ልንገርህ፣ እኔን ፎቶዬን ለጥፋ። ለምሳሌ የአክሊልን በጣም የምትደግፍ ልጅ የአክሊል ተማሪ ነኝ የምትልሽ የአክሊል ሞዴል ወረጅ ልጅ ፎቶዬን ለጥፋ። አክሊል ወንጌል አድርገው አዳምጠኝ አዳምጠኝ፣ ተባዛ አክሊል ዛቤት አዳምጠኝ ማይሆን ነገር የሚያመሳሰሉት፣ ቀሲስ አክሊል እዛ ቤት ገብቷል፣ ልጅቷ ቤት መስማት አትፈልጉም? ላይብ ልክፈትን፣ የራሴ ራሴ ላይ ነው፣ የማይገናኝ ነው ልጁ። የሌለውን ልጅ ለምን ይጠሩታል? ራሴ ላይብ እከፍታለሁኝ።

መምህር ፍሬም ያውሩና እኔ ጥያቄ ያለ ደርሶ አንድ የአንድ ሀሳብ ልናገርና እዛ ትቀጥላላችሁ አደምጣለሁ። ምንም ስራ የለኝም፣ ቁጭዬ አዳምጣለሁ። አሁን እረፍት ላይ ስለሆንኩኝ ተሙ እኔ በሚዲያው ፊት በዚህ ባለው አንድ ሺህ ሦስት መቶ ክርስቲያን ፊት ቃሉ መኒ መኒወወ ወመኒ አልቦ አልቦ ነው እውነቱን እውነት ሀሰቱን ሀሰት በሉ ተብሎ ነው የተጻፈው እንጂ ስለ እግዚአብሔር አትጥሩ ነው የሚባለው። በቤተ ክርስቲያን እኮ አይደለም። አይ ፖለቲካዎትን ትተው ነው ያልኩት መምሬ የፍሬም። ፖለቲካዎት ሐሳቡን ተናግረውታል። ሐሳቡን አውዲንግ ሳያገኙት ግን ቀሲስ ዲ በኩል ለማጽደቅ የሄዱበት ነገር ልክ አይደለም። ልክ አይደለም። ቆይ ቆይ ቆይ፣ ሶ ታሚ ቆይ። ጥያቄ ሰጋና ምን ግባበው መወቃቀሱ ጥቅም ይኖረዋል ብለህ ነው? መስማማቱ መነጋገሩ አይደለም የሚሻለው? አሁን ኑረ የምትለውን ካለ፣ ስለዚህ መምሬ ፍሬም አሳቦትን ያቀርቡና፣ መምርዬ፣ ከዛ እኛ ጥያቄ ያለን ምክንያቱም ከዚህ ጋር ደግሞ እነዛ ለማስተደቅ ነው የመጡት። ኧረ በእግዚአብሔር እንዴ! አንድ አንድ እንደማመጥ እንጂ ምን ኃጢአት አለው? ተው እንጂ በእግዚአብሔር እንዴ! ይኸውላችሁ እኔ እያልሁ ያለሁት ተሙ ለዘመናት ከሰዎች አንደበት ሰምቸው ማላውቀውን ቃል ስለነገርከኝ ቃሉን መቋቋም ሁሉ እስኪያቅተኝ ድረስ ነው፣ አይምሮ ወይን የደከመኝ እኔ ህያው እግዚአብሔር ምስክሬ ነው። በነፍሴም በስጋዬ ማይታረቀ የሚየ ነው ምነግራችሁ። ሁላችሁ ነው ያላችሁት። እንባዬ እየተናነቀኝ ነው ምነግራችሁ።